ሱራ ኢንተርቴይመንት በገዛ እጅ በገዛ እጅ ውጣ። ውሻ እኮ አሁን እንደዚህ ተደርጓ ውሻ ራሱ ውጣ አይባልም እኮ። እሷ እኮ ናት መሻሻ፣ መሻሻ አለች። እኔ ጥልቅ ምን ነግሬን ሰብሮ እንዲሁ ቅልጥማ አርጎ እንዲ ቢትኝ ብሎ ምን አለ የት አባቴ ነ ነው በገዛ እጄ ሆነን ምን አለ እንደው እንደው ትንሽ ብቆይ። እሱ የእሱ ሁና ነው እንጂ እንደዚህ ያደርገኝ የእሱ ሁና ነው የእሱ ሁና ነው እንጂ ስባት ወን ዋ ያን የመሰለቂት ወንድም ማለት አሳልፎ የሚሰጥ እሱስ? አሁን የት ነው የት የት ነው አሁን ምገባ እንዴት የታባቴ ነው ማለት። በገዛ እጄ በገዛ እጄ ልወደድ ሞት እኮ ጎበዝ፣ ሞቱኝ። ምን አለ ትንሽ ቀን ብቆይ። ምን አለ ብሩን እራሱ እኮ ሰርቶ ያመጣው አይደለም። የምሰል ስልክ ሁሉ እኮ ነው የወረወረው

ልስ ወጥን ማየታችሁ ያሸጋኝ። አረ እንዴ፣ ተወኝ እንዴ። አንተ ነገር ተወኝ እንዴ፣ አደራ እንዴ። ልታምን ይሁን ሰው ተፈልጎ ተገተማ፣ እንዴት ነው እንዴ? እንዴት ነው የሚያገኝ? እስቲ አሁን አንተ እንዴት ነው ነገር፣ መላ አላስችለኝ ቢልኮ አሁን፣ ሻኪን በል እባክህ፣ ሻኪን በል እና መሸ፣ በቃ እንውጣ እንግዲህ። ጀንበርም ዘቀዘቀች፣ ዘቀዘቀች። ለቤታችን ንብቃ እንጂ ነኝ። ሻይ ይሻላል። እሺ፣ አይ ምናምን ንቅመስ እንጂ እንግዲህ። እንዴት ነው በባዶ እላት አሁን፣ ደግሞ ጠላ ሰዓቱም አልፏል። ይቀጥላል

እናንተ እባክሽ፣ አለ ባዶ ሆዳችን፣ ምን ሰው ፍለጋ መጣን፣ መከራ አይተን ይሞት ነው። አንድ ጊዜ በዚያ ያደረገመው ሰው እንኳን ልስወጣሁኝ እንጂ አይገባኝ። እኔ እንዲሁ መሸሻ የሚባል አላየሽም። እንዲ እንግዳ ነኝ፣ እንግዳ ነሽ። ሀገሩን መግቢያ መውጫ ማናውቀ ሆነ ሀገሩ ይዞላል ብለህ ነው እዚህ መጡ፣ እንትን ብለህ ነው። እሱም እኮ እንግዳ ነው። እንደው ምናልባት ተሰማሽ ታየዋለሽ። አንተ ብላ እንደው በቃ አየህ ነው እንተልለ ምን እንግዲህ ጥለ ነው

የመድኃኒዓለም ማለት ምን ምን

አንተ ፈጣር ምን እንደው አንተ ምን ሻመጠ ነው? ያ ቡዳ አባረረ አንተ ነው ያ ጅራታም አባ ሰደደህ አንተንም ብቻውን ባገብ ምን ብሎ ነው ያባረረኝ? አንተን ፍለጋ መጠን ነው እንጂ አለኮሱ ለዚህ ሻሂ እየጠጣ ነው ነገር አለው። አንተን ፍለጋ ሀገሩን ስንንከራተት አሁን እኮ ብለን ብለን ወደ ሀገራችን ልንሄድ ስንል እኮ ነው

እንደው ምንም አላለህ? ምን ምን ይላል? ተሽማክል የሚያለሽ ነገር አለ ወይ? ዝም ጥጃ ፈርጥ እሷን እንግዲህ አልመጣችም። እሷን ምን እንውግን፣ ተው ማተቤ፣ ተው ማ። ዝም ብላ ና፣ ዝም ብለህ ና። እሺ በልኝ። እኔማ ባይን ባይኔ ባከል ነው ወይ? ናፍቀኸኛ የለ አንተ። የት ደህና ነው እንደው አደራህ። እንደ ስንንከራተት አገሩን ስናደርሰው የፈጣሪ ምን ደው ሳሙን እንጂ ተሰሳሙን እንጂ እንዴት ነው ሽፍራ ናስ አንተ? ሳሙን አይል ምን ምን ደው አንተ ምን ምን ሆናችሁ ነው? ዋ? ስንት ነገር አብረን እንዳላሳለፍን እንጂ ናማ መሸሻ አንተ እሺ በለኝ እንጂ እንዴት ያለ ነገር ነው? አሃ የተቀመጠ ነው? ተው፣ ማተብ የምትተው ተው ነው ብዬህ፣ ተው አንተ ምን ምን ምን ደው እንደሚያንቀሽቅሽ አንተም ብለን መስሎኝ ስንት ሀገር ጥለን ይመጣል። ዋ? ናማ ልፈራ ይቅር በለይ በለው፣ ይቅር በለይ በለው፣ ይቅር በለይ በለው። መጀመሪያ አይሆንም ምንም ይቅር በለይ በለው እንጂ አጥቻለሁ። እኔ የምንደው እኔ እንጃ ምን አድርጌዋለሁ? ይቅር በለይ በለው እንጂ ምን አድርጌዋለሁ? እንግዲህ እስኪ ይቅር በለይ በለው እንጂ አጥፍተናል እንጂ ሁላችንም አጥፍተናል። እንዴት ነው የሰው ትዳር የሰው ቤት በትነን እንድዬ ይቅር በለው

ነገር እንዴት አንተ ስትወጣ አብራ ወጣችሁት? አንተ አልመጣችም እንዴት ነው? ነገር ሁላችንንና ወተኛል። አንተ አትናገሪ ብላት እንደሆነ አክስቷ እዚያ ነው የምትሆን አሁንም እንጂ ምንድ ነበር እናቲቱን

ታዲያውም ሸጋ ነው፣ ሸጋ ነው። መድኃኔዓለም ይመስገን፣ እግዚአብሔር የተመሰገነ ይሁን። ሸጋ ነው ናቸው አለን ነገር ነው። ግን አንተ ሰው ነገር ነው አንተ ገት መስለህ እንዲያው ከሰል መስለህ ትቆየኛለህ ስል ወደ ጉብ እንደገና ገብቼበት የዋልሁት ቤት ገባህ። ብታዩት ምን ገብተህ ነው ተመኑ ቤት ገብተህ ነው። አደራ እንዲህ ዝም ብሎ ጭብረቅረቅ ያለ ነው። መስታየት በመስታየት ነው። እንደዚህ ዝም ብሎ መስታየት በመስታየት ነው። የመልክ መታያ ነው። አቤቱ አቤቱ መግቢያው ይሄ ደሞ ከዚህ እስከዚያ ነው። ዝም ብለህ ምን፣ እሺ ገብተና ነው ምን? ገብቼ ዘበኝነት ገብቼ እንደት ያለ ሀብታም ነው እንደዚህ በ

ስንት ብር ነው አማሟችንን? አምሳ ነው አምሳ ነው። እሱ አምሳ እኮ ነው እንጂ ዚያ አሪፍጥልኝ ገዳም ነሽ ሙች ገዳም ነሽ። ዚያ አሪፍጥሽ የት ያለቅሽ? ኧረ ሙት በሉ እንግዲህ